የአንተ ጫስ ሰምቼ ያንተን ቦታ ሰምቼ ወጣሁ። ግን የተፈጠረው ሌላ ነገር ነው። ግን አሁን ከአሁን በኋላ ማለት ነው ብሩቄስማል የኔና አንተ ነገር እንዳለ ይሆናል። የዚህ ልጅ ነገር ግን ባጭሩ መቋጨት አለብህ። አንተ መቋጨት አለብህ። እንደሱ አንተ እሱ መቋጨት ነው። አንተም ገበሬ ነህ፣ ከእሱ አትተናነስም። የሆነ ነገር አወራሁ ስል የሆነ ነገር ትመጣለህ። እኔ ስለ እሱ ማውራትም አልፈልግም ሲጀመር። እሺ ምን እናድርግ ነው? እኔ በቃ ግራ ነው የገባኝ። በእናትህ እኔ ልጅ እኔ ማን ነው ማን ነው? ምን ስለ ዓለምም አቆመ ማለት ነው። አንድ ነገር እናስብ ምን መሰለህ ሚያዋጣንና እንትን የሚለን ነገር ይሄን ልጅ በየትኛውን መንገድ አድርገን ከዚህ ሰፈር ከዓለም ማራቅ አለብን። ገብቷል? ዓለም ኔ የሆነች ነው ያንተ ሆነች፣ ግን እኔ ናት ብቻ ወንድሜ ነው ወንድሜ ነው እያለች እኮ ነው። እኔ እንዴት አድርጌ ነው ከሁን እሱን፣ እሺ ምጣለው፣ እንዴት አድርጌ ነው ከዚህ ቤታ ማባረረው? እንዴት አድርጌ እንዴት አድርጌ፣ የስጋ ወንድሜ ነው አለች፣ ባለፈውም ወንድሜ ነው እያለች ወይ ነው አሁን ከፒስ መጨረስ አልቻለን። ይህን ከፒስ እንዳጨርሰው አንተ በጠበጥከው ነገር እንዳለግራ። እሺ፣ ካልሆነ እንግድ ላይ እንደ ወንጀል ነው በህግ ያስጠይቃል። እንግደለው ማለት አያስፈልግም። ይህ ሀሳብ አልስማማበትም ነው። እኔ አለም በቃ ወንድሜ ነው፣ ከዚህ ቤት ውጡ ልኝ ነው ያለችው። ወጥቻለሁ እኔ አንተ ከእሷም ከእሱ እንድትርኩ ፈልጋለሁ። ሲጀመር አንተ የእሷን ውሳኔ አከብርላታለሁ ማለት ነው። አንድ ነገር ላይ እንስማማ። እኔም ልብሴን እኔ እናት የመጣንበት አላማ ሲጀመር ነው

ምን እናርግ መሰለህ ብሩኬ፣ በደንብ ስማ። የኔ ነገር እንዳለ ይሁን፣ በቃ እንዳለ ይሁን እና ይህን ልጅ በምን ታምር ቤትኛው መንገድ ከዚህ ሀገር እናስወጣው የሚል መፍትሄ ብቻ እናርግ። ቤት ልጅ አውቀዋለሁ። አሁን ደግሞ ይሄ ጉድ። ኬት የመጣሁት ስንት ናቸው? አንቺ፣ ምን ጉድ ጀምረሻል? ንገሪኝ አሁን። እነዚህ ስንት ናቸው? ወንድም፣ የሰፈር ልጆች ናቸው፣ ኧረ ወንድም